አዲስ እይታ ተደራሽነቱን በማስፋት እነሆ ደጅዎን ተሻግሮ ከእጅዎ ደርሷል። ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት አሁን ይሄንን ጨው የተዘጋጀ ደርቆ የተዘጋጀ ለመፍጨት የተዘጋጀ ጨው ነው ወደ ማሽኑ ጨምሯለሁ ማለት ነው። እዚህኛው ቋቱ ብዙ ይችላል። የፈለግነውን ያህል የጨው መጠን እዚህ ላይ ሞልተንም መጨመር እንችላለን። እና መቆጣጠሪያ እዚህ ጋር ነው ያለው። እዚህ ላይ የፈለግነውን ያህል ጨው ቢጨምር ቀጥታ ወደ መፍጨው ቦታ አይደርስም። እዚህ ጋር መቆጣጠሪያ አለች፣ በሷ ወደ ማሽኑ ውስጥ ወደሚፈጭበት ቦታ እዚህ ጋር ነው። እዚጋ የሚደርሰውን የጨው መጠን በዚህ ጋር በዚህችኛው መቆጣጠር እንችላለን። አሁን ማሽኑ አስነስተን እንፈጫለን። ቅድም እንዳየ ነው ማሽን ክፍል ጫዋችን ተፈጭቷል። አሁን ደግሞ እዚህ ወደ መስሪያ ክፍል ይዘነው ነው መተናል አሁን በብራንድ ያዘጋጀነው ላስቲክ አለ ማሸጊያ ላስቲክ አለ በሱ እኛ ያዘጋጀነው በ600 ግራም ነው 600 ግራም መዝነን እናሽጋለን ማለት ነው አዲስ እይታ ለቢዝነስ ጀማሪዎች ምን ትመክራላችሁ? እናንተ እንደዚህ በጓደኝነት ተገናኝታችሁ ወስናችሁ፣ ወደ ስራ ገባችሁ፣ እየሰራችሁ ነው። ለሌላው ሰውስ ምን ትመክራላችሁ? ሌላ ሰው የምንመክረው ቻሌንጆችን ወይ መቻቻልን የሚባል ነገር መኖር አለበት እና ያንን ቻሌንጆች ካለፍ ውጤታማ ትሆናለህ። ስራው ደግሞ አዋጭ አዋጭነቱ የስራውን ሊገልጽልህ፣ ገብቷል መግለጫ ያዋጣል ያንን ግን ማለፍ የምችለውን ነገር ማለፍ አለብ የአንተ ኃላፊነት ነው እንጂ ስላስተማርኩህ አንተ ልታልፍ ልትጫችለ ገብቷል። ቻሌንጆችን እሸከማቸዋለሁ ብለ ማመን መቻል አለብን። አንተ ካመንከው እነኛ ነገሮች የማታልፍበት አንድ ምክንያት የለም ማለት ነው። ስለዚህ የጀበና ቡና ለሚያፈሉ ሰዎችም ጀበና ቡና ለሚያፈሉ ሰዎች አሁን በአሁኑ ሰዓት በየኪዮክስ ሱቅም ገብተናል። በማንኛውም ቦታ ታገኙናላችሁ ጠይቁ የተቆላ ቡናም ከፈለጉ አለ የተፈጨ ቡናም ከፈለጉ አለ፣ ሁሉም አለ ማለት ነው። እሺ የወደፊት አላማችሁን ንገረኝ። በመጨረሻ ቢሊዮነር መሆን። ቢሊዮነር በዚህ በቡና ዘርፍ ማለት በቡና ዘርፍ ቢሊዮነር እንሆናለን። በቡና ደግሞ ኳሊቲ የሆነ ቡና ከማንኛውም ቡና ጋር የሚያወዳድረን ማለት ነው። በጣም እናመሰግናለን። መጨረሻ የምታስተላልፈው መልዕክት፣ እኔ ያልጠየኩት አለ? ለአዲስ እይታና ለአጋር እንትኖቹ እናመሰግናለን። ይህን ነገር በዙ ቀጥሉበት። ስሜ ወይዘሮ ቤትና የታስራ ትባላለሁ። የፍቃድ ዲተርጀንት ባለቤት ነኝ። በኮንስትራክሽን ዙሪያ ሰራ ነበር፣ የኮንስትራክሽን እቃዎችን በማከራየት እንደሱ ነበር። ኮንስትራክሽን እየቀዘቀዘ መጣ የእቃዎች የብረቴ የምናመው መወደድ ከዛ በቃ ሌላ ሁለተኛ ስራ እንደሚያስፈልገኝ አምን ነበር አላቂ በሆኑ ስራዎች ላይ መስራት የተሻለ ትርፋማ ያደርጋል ብዬ ሳስብ የፈሳሽ ሳሙና ማምረት ወደ ሳሙናው ከመግባቴ በፊት እንደ አዲስ ቢዝነስ አዲስ ፕላን ለማውጣትም ስራውንም በሰፊ ለመስራት ስላሰብኩኝ ወደ አዲስ እይታ ሄጄ ከአዲስ እይታዎች ጋራ ኮርስ ወስጃለኝ በጣም ትልቅ ነገር በጣም ብዙ ማለት በቃ እኔም አላቀው ኮንስትራክሽንን ብሰራ በፊት በቢዝነስ ውስጥ ያሉትን ማላቃቸው፣ አዳዲስ ሀሳቦች ከነሱ አግኝቻለሁ። በጣምም አግዞኛል። ፍካት ሲጀምር ያው እንደነገርኩ እንደ አዲስ የኮንስትራክሽኑ ስራ ሲቀዘቅዝ እንደ አዲስ የጀመርኩት ስራዬ ነው። ጠቅላላ የጽዳት ስራዎች ሳሙናዎችን እንሰራለን፣ የፈሳሽ ሳሙና በእጅ በእቃ የልብስ ዲቶላለን በረኪና፣ አሁን ደግሞ ደረቅ አጃክስ ማምረት ጀምረናል። ይሄን ነው የምናመርተው። በመጀመሪያ ብሎክ ጂፕሰም ብሎክ ነው፣ ፓርቲሽን ማከፋፈያ። በመቀጠል ቦርድ ነው፣ የኮርኒስ ቦርድ ፍሬም ቻክ እናደርጋለን ሴንተር ፒሶች ምናምን የመብራት ጌጣጌጦች አሉ። እነሱን እንሰራለን። ስቲል ዛ ቦታው ድረስ እየሄድን ማምረት ብቻ ሳይሆን እና እንገጥምላቸዋለን። በዛ የተለያየ ገበያችንን እዛ ነው የምናሳድገው ማለት ነው። መጥቶ ከኛ ጋር መስራት የሚፈልግ ሰው ማንኛውም ሰው መስራት ይችላል። ምንም የሚያስፈልገው ነገር የለም። እውቀት ካለው የፊኒሽንግም ሰራተኛ ከሆነ የዚህም ሰራተኛ ከሆነ ተወሰነ ሙቀት ብቻ ነው የሚያስፈልገው። አዲስ እይታ ዞሮ እኔ እዛ ይጄ የፈለግኩት እዚህ ቢዝነስ ውስጥ እገባለሁ ብዬ አልነበረም። ወደዚህ ቢዝነስ ስለመራኝ ቴንኪዩ ማለት ነው የፈልገው። ካልሲዎች እንግዲህ እንደምታያቸው እነዚህ ማሽኖች ከውጭ የሚገቡ ናቸው። ሀገር ውስጥ አይመረቱም። ከውጭ የሚገቡ ናቸው። ከውስጥ ገብቶ ከውጭ ገብቶ እዚህ ክር የተለያዩ የክር አይነቶች አሉ። እዚህ የክር ለግባቱ የምንጠቀሙ ስፓንዴክስ ክር ራበር ብለን እንትን የምንላቸው ክሮች አሉ። እነሱን ተጠቅመን ካልሲ ነው የምናመርትባቸው። እነዚህ ማሽኖች ኮምፒውተራይዝድ ኮምፒውተራይዝድ ናቸው፣ ሶፍትዌር እንትን አለው። ያው ሃርድዌሩ ማይንቴናንስ የሚደረገው ሃርድዌሩ እንደምታየው ነው ይሄ እና በኮምፒውተር ላይ ዲዛይን ይሰራና በፍላሽ ነው የምታቀብለው። ኢንፑት አውትፑት ማድረግ ትችላለህ ከዚህ ላይ ማለት ነው። አዲስ እይታ ያገዘን ማሽን አቅራቢዎች ጋር ነው ያገናኘን። ከዛ ስልጠና ሰጠን፣ የቢዝነስ አያያዝ የስራ ክህሎቶችን ስልጠና ሰጠን። ከዛ ማሽኑ በአዲስ እይታ እንትን ባልልን ማሽኑ ቀረበልን፣ ከዛ ወደ ስራ ገባን ማለት ነው። ጽዳት ማቴሪያሎችን ማምረት ላይ እነሱን ሳማክራቸው እንደሚሆንና እንደሚሳካ ድጋፍ በሰጡኝ ጊዜ ያው ማምረት ጀምር ያለው ማለት ነው። እነዚህን የጽዳት አጃክስ እና የጽዳት መጠበቂያዎች ማቴሪያሎችን። ማንኛውም ስራ የራሱ ቻለንጆች አሉት፣ ከዛ ባሻገር ግን በጣም ስኬታማ እና ውጤታማ በአጭር ጊዜ ሊያደርግ የሚችል ስራ ነው። ቢዝነሱን ስናስብ ከጓደኛ ጋር ለሁለት ነው የከፈትነው፣ እና በደንብ አስበንበት በአዲስ እይታ እርዳታ ነው የጀመርነው፣ እና ከመጀመራችን በፊት የማሽን ግዢዎች ላይም አንዳንድ ጥሬ እቃዎች ላይ ግብአቶች ላይም በደንብ እርዳታ አድርገውልናል። እዚህ አካባቢ ያለው ነገር ላይ አይተናል። የዳቦ ቤት እጥረት ስለነበረ እዚህ አካባቢ ያለው ነገር ላይ እንደታተን ያለ ነው ኮንዶሚኒየም አካባቢ ስለሆነ እዚህ ላይ ያለውን ነገር አይተን የጀመር ነው። እኛ ያው የቤት ለቤት አገልግሎት እንሰጣለን እዚህ አካባቢ ያሉትን እና ደግሞ ለተማሪዎች ስናክ ወይም ደግሞ ለመክሰስ ሰዓታቸው ለስብሰባ ወይም ደግሞ ለስብሰባ ሰዓት የሚሆኑትን ጣፋጮችን፣ ኩኪሶችን እንደዛ ይዘን የመጣ ነው። አጠቃላይ የምንሰራው ስራ ከኖርማል ዳቦ ጀምሮ፣ ከትንሾቹ ዳቦች ጀምሮ እንደዚህ አይነት ስቲኮች ባጌት ስላይሶችን፣ ይሄ በዳቦ በኩል ሲሆን በጣፋጭ በኩል ደግሞ ብዙ አይነት አሉ። በሽበሽ ቻፋታ፣ የተለያየ አይነት በቴምር የሚሰሩ ጣፋጮች አሉ። ኬክ ደግሞ ስንመለከት አሁን ላይ የመጡ አዳዲስ ኬኮችን የፎንዳንት ወይም አዝባ ኬኮችን እንሰራለን። ለልደት፣ ለሰርግ፣ ለምርቃት ወይም ደግሞ ለተለያዩ ለቤቢ ሻወር፣ ለብራይዳል እንደዚህ አይነት ነገሮችን እናዘጋጃለን። የጾም ኬኮች፣ ደረቅ ኬኮች አሉ። የክሬም ኬኮችም አሉ። በቬጅቴብሎች የሚሰሩ የጾም ኬኮችን እናዘጋጃለን። ኦሬንጅ፣ ካሮት የተለያዩ ኬኮችን እናዘጋጃለን። ለምሳሌ ፓራውልት የመኪና ስፖይለር መስራት እንችላለን። ስፖይለር የመኪና ክንፍ ማለት ነው። የፍሬም ወልዶች መስራት እንችላለን እና የተለያዩ የአበባ ፖቶችን የፑቲካ ሻንጉልቶች መስራት ይችላል። ፋይበር ግላስ አሁን ከማንኛውም ነገር ላይ ፍሌክሲብል ነው፣ ታዛዥ ነው። እንደልብ ከማንኛውም ነገር ላይ ካስተም አርግ እንችላለን። ለምሳሌ ከጂብሰን ላይ ሊሆን ይችላል። የምንፈልገውን ቅርጽ በጂብሰን ሰርተን ከእሱ ላይ ካስተም አርግ እንችላለን። ወይ ደግሞ ገበያ ላይ ካሉ ነገሮች ላይ ገዝተን ከእሱ ላይም ካስተም መሆን ይችላል። የራሱን ቅባቶች አሉ። ቅባቶችን በመጠቀም ከማንኛውም ነገር ላይ ካስት ማድረግ እንችላለን። ለምሳሌ ሮቶ መሆን ይችላል፣ ለሮቶ መጠቀም ይችላለን። ለተለያዩ ለጉርጓዶች ጉርጓዶች ላይ ለምሳሌ ዝገት የሚገያ ምንትን የሚላቸው ጉርጓዶች እነሱ መጠቀም ይችላለን። ለተለያዩ ዘርፎች መጠቀም ይችላል፣ ለፖቲካ ሻንጎሎቶች መሆን ይችላል፣ ለተለያዩ ነገሮች መጠቀም ይችላለን። ሌላው ዓለም ላይ በደንብ እየተሰራበት ነው ያለው። ለምሳሌ እንደን ብናያት በሰፊው ነገር እስከ መኪና ቦዲ ድረስ ከመድረስ ደርሰዋል። እነሱም እኛ ሀገር ላይ ብዙ ሰው ጋር አልገባም፣ ገና በመታወቅ ነው ያለው ግን አዋጭና ዋጋውም ያን ያህል ጎጂ ሳይሆን አዋጪ ስራ ነው። ዋጋውም እርካሽ ነው። እንደ ልብ ኬሚካል ይገኛል። ማንኛውም ነገር መጠቀም ይችላልበት። ስሜ ለምነኛ ይባላል። የሆትን ኮልድ ካፌ ባለቤት ነው። ከዚህ በፊት በተማርኩበት ሙያና በሰራሁበት ሙያ ከስተመር ሰርቪስ ላይ ለ23 ዓመት ላይ ሰልቷለው ቀጽተመር ሰርስ። ከዛ በተረፈ ደግሞ ቴክኒካል ነገሮችና ተጨማሪ የሚያስፈልጉ ነገሮችን ከአዲስ እይታ ጋር በመተባበር ነው ወደዚህ ስራ የገባነው። ከመጀመሪያ ስንነሳ ሊሚትድ በሆነ ስፔስ ላይ ሁሉንም አገልግሎት ለመስጠት በሚያስችል ሀሳብ ነው የተነሳ ነው። ቀዝቃዛ መጠጦችንማ ትኩስ መጠጦችን አንድ ላይ ኦርጋናይዝ አድርገን ምግብን ጨምረን ፌሽ ፍሬሹ ወዲያው ተሰርቶ ለከስተመር ወዲያው የሚደርስበት ሀሳብ ነው ማለት ነው። ያሉን ቡና አለን። ከትኩስ ነገር ከተነሳም ቡና፣ ሻይ፣ ማኪያቶ፣ ካፕቺኖ፣ ወተት የሚሉትን እነዚህን ትኩስ መጠጥ ስር እናካትታቸዋለን። ኢትዮጵያ ሀገራችን አብዛኛውን እቃዎች የንጽህና እቃዎችን ወይም ደግሞ ሽታን ለማጥፋት ቢሆን የምንጠቀማቸውን መድኃኒቶች ከውጭ ነው የምታስገባው። ያንን ትኩረት በመስጠት አገር በቀል የሆነ እጽዋት እያለ በአገር በቀል እጽዋቶች ኮምቢኔሽን በመጠቀም ወይም ደግሞ ውህድን በመጠቀም አዲስ ፈጠራ ይዘን መተናል። ይህንን የአገር ሰው የፈጠረው ከመሆኑ ጋር ተያይዞ ትልቅ ኩራት ይሰማኛል። ይህንን ምርት ይዤ አገራችን ላይ ያለውን ችግር ለመቅረብ ዓለም ላይ ዓለም የሰጠችን የሽታ ማጥፊያ አለ። ምን ያክል ኢፌክቲቭ ነው የሚለውን ነገር እሱን ራሱን ጎን ለጎን እያየ ነው የራሳችን የሆነ ነገር ሆኖ፣ ግን ይሄ ለ24 ሰዓት ያለ ምንም ተጨማሪ ሕክምና ወይም ደግሞ ትሪትመንት በዚህ አዲስ በተፈጠረው ፈጠራ ላይ የምንጨምረውን ውሃ ጨምረን አካባቢዎችን ማከም እንችላለን። አዲስ እይታ በትክክልም አዲስ እይታ ነው። የእውነት እንደ ስሙ አዲስ ነገርን እንድናይበት የሚያደርግ ነው። የማኒፋክቸሪንግን ወይም ደግሞ የማምረት ሂደትን ኢዚ አድርጎ ማየት እንድንችል በቅርበት የማምረት ሂደት ምን ይመስላል የሚለውን በቅርበት በቀላሉ ማንም ሰው እንዲረዳው አድርገው የሚያቀርቡበት ቦታ ነው እና አዲስ እይታ ላይ የወሰድኳቸው ከእውቀቶች በላይ በተግባር አሁን እውቀት የሰው ልጅ ይኖረዋል፣ ግን በተግባር መግባት የምችልበትን እንትን የተዘረጋልኝ እና ወደ ተግባር የገባሁት በስፋት አዲስ እይታ ጋር አብሬ መስራት ከጀመርኩ በኋላ ነው እና አዲስ እይታ በጣም እውነትም አዲስ እይታ ነው። የምርት ማስቀመጫ ስቶራችን ነው። ከሌሎች ነገሮች ጋር ሳይቀላቀል ለብቻው በየቀኑ የተመረተው ባች ፕሮዳክሽን እዚህ እየመጣ ይቀመጣል። ከዚህ እንዳመራረቱ በገባበት ባች መሰረት ወደ ገበያ ወጪ ይደረጋል ማለት ነው። እን ስቶር የምናደርገው በዚህ መልኩ ነው። እዚህ ነው የተቀመጠው። ስታንዳርድ ሚት በሚያደርግ መልኩ ማለት ነው። የለቱ ፕሮዳክሽን የሚመረተው እህል እዚህ ውስጥ ይገባል። ከዚህ ነው ፕሮዳክሽን የሚጀምረው። እዚህ ውስጥ የገባው እህል በኢሊቬተር አማካኝነት ይመጣል። ይሳብና ና ማለት ነው ይሳባል። እዚህ ይሄ የመጀመሪያው ክራሽን ሴንተር ነው። ሆት ፕሬስ ስለሆነ ኛ የምንጠቀመው ራሱን የቻለ ስቲም አለ እዛ ጋር እንደምታዩት፣ በስቲም በፓይፕ አማካኝ ስቲም ይመጣል። ከስቲም ጋር ተቀላቅሎ እዚህ ፕሬስ ይደረጋል። ባይ ፕሮዳክቱ ወደ ኢሊቬተሩ ሲመጣ ኦይሉ ወደ ታች ይወርዳል ማለት ነው የምንሰራውን የመኪና ወንበር ስራ ወይም ደግሞ በተለምዶ ታፕሲሪ የሚባለውን ስራ ነው የምንሰራው። የምንሰራው ስራዎች ወንበር እንሰራለን፣ የወንበር ልብስ፣ ወለል ምንጣፍ እናነጥፋለን፣ የመኪና በሮች ይሰራሉ። በተጨማሪ ደግሞ ኮርኒስ ይሰራል፣ ዳሽቦርድ ይሰራሉ፣ የማርሽ ልብሶች ይሰራል። የማርሽ ልብስ እቺ ማርሽ የሚገባበት እሷ ይሰራሉ። የመሪ ልብስ ይሰራል ከዛ በተጨማሪ ደግሞ ሶፋዎች አዳዲሶችን እንሰራለን። እንዲሁም ደግሞ ሶፋዎች እናድሳለን። ማንኛውንም የቤት ሶፋ፣ የሆቴልም፣ የሬስቶራንቶችን የሁሉንም አጠቃላይ የስራ ዘርፍ ነው። እንዲሁም ደግሞ ከቆዳ ጋር ተያያዥ ያላቸውን ማንኛውንም ስራዎች እንሰራለን ማለት ነው። ወደዚህ ስራ የገባሁት ሰባተኛ ክፍል ክረምት ላይ ነው የጀመርኩትኝ ከዛ በኋላ ክረምት ላይ ስራውን ከጀመርኩኝ ጀምሮ እስካሁን ድረስ በዚ ስራ ላይ ያለሁት ስራው ላይ ብዙ አመት ቆይቻለሁ። ከዛ ጊዜ በኋላ ከኢትዮጵያም ወጥቼ ዱባይ ሀገር በመሄድ እዛም ስራ በመስራት ሙያውን በደንብ አዳብሬ መጥቼ አሁን በሀገሬ ላይ መጥቼ ይህንን ስራ ከፍቼ በዚህ መሰረት እየሰራው ነው ያለው ማለት ነው። እዛ ሄድኩትኝ ዋነኛው ነገር ምንድን ነው? ወደዛ ሄድኩትኝም እዚህ ከፍቼ ነበረ። ተከፈትኩኝ በኋላ አንዳንድ ሶሻል ሚዲያ ላይ የማያቸው ነገሮች የኛ ስራ ገና እንደሆነ አየት። ስለዚህ ወደዛም ሲሄድ መጀመሪያ ከፍቼ ነበረ። የከፈትኩትኝን ሱቄን ዘግቼ ነው ወደዛ ወደ ሄድኩትኝ። እዛ ሄጄ ደግሞ ያለውን የስራ ሁኔታ በደንብ ካየሁትኝ በኋላ ተመልሼ ወደ አገሬ መጥቼ እዛ ጋር ያየሁትኝን የሚሰሩትን ስራዎች የሚሰሩትን ዲዛይኖች ወደ አገሬ መጥቼ አሁን ከፍቼዋለሁ ማለት ነው። ሰዎችን በማየት ወደዚህ ቢዝነስ ገባው። እዚህ በፊትበር ፓኬጂንግ የምንሰራው የፒዛ ቦክስ ነው። ይህ የፒዛ ቦክስ በዚህ ማሽን አማካኝነት ነው የምንቆርጠው። እንደምታዩት በዚህ ፓተርን እዚ ላይ አርገን በዚህ ማሽን መሰረት እንቆርጣለን። እነዚህ ደግሞ የኬክ የአንድ ኪሎ ኬክ መቁረጫ እንትኖች ናቸው። እዚህ ላይ እንደዚህ በማድረግ በዚህ ማሽን አማካኝነት ይሄ የፔፐር እዚህ ጋር መቆረጥ የሚገባቸውን የኬክ እና የፒዛ መቁረጫዎችን እዚህ ላይ ነው የምንቆርጠው፣ እዚህ ማሽን ላይ ነው። እኛ ጋራ መምጣትና መስራት የሚችሉ ድርጅቶች አንደኛ እነዚህ ፔፐር ባግ የሚሆኑት ማንኛውም ከዚህ ከልብስ ሽያጭ ጋር ከአገር ባህል ልብስ፣ የተለያዩ ቡቲኮች፣ የተለያዩ ማንኛውም የኮስሞቲክስ መሸጫ፣ ሌሎችም ይሆናል። ሰናይ ዲተረጀንት የሚለው የመጣው አዲስ እይታ በዩቲዩብ ላይ ባስተዋወቃቸው ትምህርት እንሰጣለን የሚል ነገር አይቺ ወደዛ ሄድኩኝና እዛ ኮርስ ወሰድኩ እዛ ኮርስ ከወሰድኩ በኋላ ነው የጀመርኩት ምርጫ ወስጄ ብዙ አይነት ትምህርቶች ናቸው ሲያስተምሩ ነው የነበረው ከዛ ውስጥ እኔ አጃክስ ማምረት የሚለውን ነገር መረጥኩና በዛ ምክንያት ነው ወደዚህ የገባሁት። ያሉትን መምህራኖቼን አማክሬ ይሄ የተሻለ ይመስለናል ላቢኝ ከዛ ተነስቼ ነው ይሄን ስራ ልጀምር የተነሰነ። በዚህ ተቋም አጃክስ ሳሙና እናመርታለን። የፈሳሽ የልብስ ማጠቢያ ሳሙና እንሰራለን። የእጅ መታጠቢያ የቃ ማጠቢያ እንሰራለን። በረኪና እንሰራለን። ስልጠናውን ከሰለጠን በኋላ ሁላችንም በምንፈልገው ነገር ነው የተወሰኑ ምርጫዎች ምረጡ እናምጡ፣ አሉን ሁለት ሁለት ሶስት ሶስት መርጠና መጣን እና ከነሱ ጋር በመመካከር እኔ እንደዚህ እንደዚህ ነው፣ አቅሜ ይሄ ይሄ ነው፣ እንደዚህ ያለኝ ነገር ይሄ ነው፣ በዚህ ላይ እንደዚህ መስራት ነው የምንፈልገው ብለን መምህራኖቻችን ስናማክር፣ እነሱ ደግሞ የራሳቸውን ሀሳብ ሰጡ። ይህም ብትሰሪ ጥሩ ነው፣ እንደዚህ አይነት አቅም ካለሽ ይሄ ነው ካለን ካፒታል አንጻር ማለት ነው። እያዩ ሀሳባቸውን ሰጥተውናል። ጥሩ ነው እንግዲህ። ከኔ ጋርም የነበሩ ልጆች አሉ። ቡና የጀመሩ አሉ። አሁን ለምሳሌ ቡና ቆልቶ አሽጎ መሸጥ፣ ካፌ የጀመሩ አሉ። እንደዛ የተለያየ ነገር ነበረ እና እንደ ምርጫችንና እነሱን በሰጡን ሀሳብ ነው የሄድነው። እይታ በዩቲዩብ ቻናል ላይ አየሁት። በዩቲዩብ ቻናል አይቼ ቼ እኮ አድራሻውን ከዛ ላይ ወስጄ ደውዬ ቀጥታ ወደ ቢሯችን የመጣሁት ከዛ ከአዲስ እይታ ካሉ አካላቶች ጋር ተገናኘው አንዳንድ ሀሳቦችን ጠየኳቸው። ህትመት ስራ ያው መጀመሪያ ሲጀምር ጀምሬው ነው። ህትመቱን ስራ ወደ ፓኬጅንግ መግባት ስለፈለኩኝ የፓኬጅ ስራ ብሰራ አዋጭ ነው ብሎ ይሄ ሀሳብ ጠየኳቸው። አዋጭ እንደሆነና ጥሩ ሰፋ ያለ ቢዝነስ ሀሳብ ያለውና የሚቀጥል ቀጣይነት ያለው ስራ እንደሆነ ወቁኝ። በዛ ምክንያት ወደ ፓኬጅንጉም ገባሁኝ ማለት ነው። ፓኬጂንጉ ከጀመርኩኝ ቅርብ ጊዜ ነው። አንድ ሁለት ወር ይሆነኛል። ህትመቱ ስድስት ወር ይሆነኛል። ቀደም ብዬ ነው ህትመቱ የጀመርኩት። ሁለቱም ጥሩ ነው፣ ተቀባይነት አለው። ፓኬጂንጉ እንደውም ከጠበቅኩት በላይ ነው ተቀባይነት ብዙ ጊዜ ተቀጥሬ መስራት አልፈልግም ነበረ። ያው ስራ የራሴን ስራ መስራት ትፈልግ ስለነበረ ብዙ ስራዎችን እየሰራው ነበር የምማረው። ኪዲ ፔፐር ባግ ብዙ አይነት ፔፐር ባጎችን ነው የምንሰራው። እየተገደበ የምንለው ሳይዝም የለንም ብዙ አይነት ፔፐር ባጎችን እንሰራለን። ለተለያየ አገልግሎት ሊውሉ የሚችሉ ፔፐር ባጎችን እንሰራለን። ወደ አዲስ እይታ የመጣሁበት ምክንያት ብዙ ጊዜ ሬዲዮ ላይ መንገድ ላይ ሲሄድ ሬዲዮ ላይ ሰማው፣ ነበር ማስታወቂያውን እና መጥቼ ቼክ አደረኩኝ። ብዙ አይነት የቢዝነስ አማራጮች ነበሩ። ስልጠናዎችን አየሁኝ፣ የቢዝነስ አማራጮችንም አየሁኝ። ከዛ በኋላ ያው ከኔ ጋር ሊሄድ ይችላል ብዬ የማስበው የወረቀት ዘንቢልን ጥሩ ነው ብዬ ስላሰብኩኝ እሱ የመረጥኩት በዛ መንገድ ነው። ያው የምንገኘው ሲግናል አካባቢ ምስራቅ አጠቃላይ አካባቢ ነው የምንገኘው። እዚህ ወርክሾፓችን መጥተው የተለያዩ ሳምፕሎች አሁን እዚህ የምታያቸው ከዚህ በፊት እኛ ጋር ያሰሩ ክላይንቶች ናቸው። ወደ ፔፐርባግ የገባ ነው። መጀመሪያ ቢዝነስ ስናስብ ሴክተሮችን ነው መለየት የጀመር ነው፣ የትኛው ሴክተር አሁን ላይ እንትን ነው አዋጭ ነው ወደሚለው። ከዛ እኛ የመረጥ ነው ሴክተር ማኒፋክቸሪንግ ነበረ፣ ማምረት ቢዝነስ ውስጥ ነበር መግባት ይፈለግ ነው። ሌሎች የግብርና አማራጮችን አይተናል። አግቦን ለማየት አስረንበት ሰርቪሱንም ምኑንም ምንትን ካለን በኋላ በኋላ ላይ የወሰነው ማኒፋክቸሪንግ ላይ ነበር። ማኒፋክቸሪንግ በምንመርጥበት ጊዜ ምንም አይነት የማኒፋክቸር ልምዱም የለንም እውቀቱም የለንም። ስለዚህ በእውቀት የታገዘ ቢዝነስ ለመስራት ስለፈለግን በዛ ላይ ማን ሊያሰለጠነን ይችላል ወደሚለው ሀሳብ መታ ማኒፋክቸሪንግ ላይ የትኛው ድርጅት የተሻለ እውቀትና ስልጠና ሊሰጠን ይችላል ወደሚል ስንመጣ በኋላ ላይ ወደ አዲስ እይታ ለመምጣት ወሰንን። አዲስ እይታ ከመጣም በኋላ ነው ማኒፋክቸሪንግ ሰርቪስ ሆነ ስልጠና ከወሰድን በኋላ አዲስ እይታ ላይ ደግሞ የተለያዩ አማራጮችን ነው የሚያሳዩት። አንድ ራሴ የመረጥ ከሆን አይደለም እንትን የሚሉ የተለያየ አማራጮችን በሚያሳዩን ጊዜ ወደ ፔፐር ማኒፋክቸሪንግ ኤፎር ወረቀት ወደ ማምረት ቢዝነስ ላይ እራሳችንን ሞመንትን አደረግን። አሁን ላይ የምናመርተው እንደ መጀመሪያ የምናመርታቸው ፔፐር ባጎችን ነው። በዋናነት ፔፐር ባጎች በተለያየ ሳይዝ እና በተሻለ ኳሊቲ ፔፐር ባጎችን ከስሞል ሚዲየም፣ ላርጅ ኤክሴል እያለ በተለያየ ሳይዛቸው እና በጣም አሁን ላይ ማርኬቱ ላይ አለ ከሚባሉት በተሻለ ኳሊቲ የማምረት ስራ እንሰራለን። ሌሎች ደግሞ የፒዛ ቦክሶችን የኬክ ቦክሶችን እንዲሁም ማንኛውም የፓኬጂንግ እንትኖችን ፔፐሮችን እናመርታለን። ፓኬጂንግ ስራዎችን እንሰራለን። ስለዚህ ኬክ ኩኪስ፣ እንዲሁም ፒዛ ቦክሶች ወይም ደግሞ የእነሱ ካርቶኖች በሚፈለግበት ጊዜ እነሱን እናቀርባለን፣ በብዛት እናቀርባለን። ለፓኬጅንግ የሚያስፈልጉ ሳሙና፣ ሻማ እንዲሁም ለተለያየ ለመድኃኒት ሊሆን ይችላል። የተለያየ ማሸጊያ ማቴሪያሎችን እነሱም እናቀርባለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት